እስቲ ምን አይነት ጓደኛ ትፈልጋላችሁ? ለእናንተ የሚያስብላችሁ ለእናንተ ጥሩ ነገር የሚመኝ ጓደኛ? ምን አይነት ጓደኛ ነው? ልክ እንደ አቤላ አይነት ጓደኛ ነው። አቤላ አብርሽን መበቀል ይፈልጋል። አብርሽን መጉዳት ይፈልጋል። አይዶኖ አይታወቅም። እንዲሁም ደግሞ ባጭሩ አቤል እንጃ በጣም ከባድ ሰው ነው። እንግዲህ ከሄርሜላ ጋር ለሄርሜላ ደግፎ አብርሽን እያሰጋዩት ነው ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ባይ ያላችሁ በሰላማችሁ ይብዛልኝ። ያው ቀደም ወደ ወሬ የገባሁና እውነት በጣም ስለገረመኝ ነው። ና እንዲናችሁልኝ ደህና ናችሁልኝ ወይ? ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው አብሮነታችሁን እንዳይለየኝ ማለት ነው። እስቲ የዛሬው ትዝብታችን ምን ይመስላል ወደሚለው እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ አብርሽ ሆስፒታል ገብተዋል ከሆስፒታል ሳይወጣ ገና ማለት ነው። ሄርሜላም አብይልም እንዲሁም ጓደኞቹ በሙሉ በጣም ተረብሸው እያለቀሱ ምናምን ነበረ። የሚገርመኝ ነገር ወይ ደግሞ በጣም እነሱ ላይ ያየውት ነገር የምንመሰላችሁ መሰላችሁ ራሱ ስቶ እንደዛ ወድቆ ከዛ በቃ ሐኪም ቤት ለመውሰድ ሁላ በቃ የእነሱ ጭቅጭቅ ነው የሚቀድመው እና ጭቅጭቃቸው አስቀድመው አንተ ነህ፣ አንቺ ነሽ፣ በእኔ ምክንያት ነው፣ በአንተ ምክንያት ነው እየተባባሉ ራሱ ብዙ ሰዓት ወደ ሆስፒታል ሳይወስዱ አቆይተው ከዛ በኋላ ሆስፒታል ወሰዱት እንዲነቃ ያው ነቃ ማለት ነው። ከቆይታ በኋላ ነቅቶ ምንድን ነው እዛው ላይ ጭቅጭቅ እንዲ ኧረ አብርሽ ንቃ አብርሽ ንቃ። በነገራችን ላይ የሚወዳችሁ መስሎ ለእናንተ የሚያስብ መስሎ ይቀርቧችሁና እናንተ እንድትጎዱ እናንተ እንድትወድቁ እናንተ ህይወታችሁ እንዲበላሽ የሚያደርጉ ጓደኞች ከህይወታችሁ ማራቅ ነው እንጂ እንደዚህ አይነት ሰዎች አስፈላጊ አይደሉም በህይወት ማለት ነው። እና አብርሽ ደግሞ በቃ ጥሩ ጓደኞች ሊኖሩት ይችላል። ግን የህይወት መሰረቱ ያው በዚህ አጋጣሚ ሩታም እስካሁን ታግሳለች እስካሁን ጠንክራ ይሁን ብላ አልፋለች አሁንም ዝምታዋ ብዙ ዝምታ መርጣለች እና ማን ነው የመከረክ ብላ ነበረ ሄርሜላ ራሱ ከህይወቴ ውጪ ብሎ ሲነግራት የዛን ቀን ራሱ ማን መክሮ ነው እንዴት ልታደርገው ቻልክ ብላ ነበረ ና ይህንን ነገር እሷ ራሱ በጣም እየተናደደችበት ነው ማለት ነው እንግዲህ ትዳር ማለት ሁለት ሰዎች አንድ ሆነው የሚመሩት እንጂ የተለያዩ ሰዎች መጥተው አስተያየት የሚሰጡበት እንኳን ጓደኛሞች ይቅርና ቤተሰቦቻችሁ ራሱ የምታስገቡት እናንተ የሆነ ነገር ከናንተ የተሻለ ነገር ስለማሰብ ስለሚችሉ ከነሱ ህይወት ተሞክሮ ስለሚያውቁ ነው እንጂ በእንደዚህ አይነት አይደለም እና አብርሽ ጓደኞቹ የማይሆን የማይሆን እንዴ ጭራሽ እኮ አቤል ለሄርሜላ ፍቅርን ፍቅሩን እንድትቀበለው እያደረገ እኮ ነው። ግዴታ የእሷን ፍቅር መቀበል አለብህ፣ ሩታን ህይወት በህይወት ማስወጣት አለብህ እያለው ነው። እንዴ እንዴት ነው? ትዳር ማለት እኮ የተለያየ ብዙ ችግሮችን ሊኖሩት ይችላል። እንዲህ ነው ሲጀመር በሰው ውሳኔ መግባት የሚቻለው? እንዴ እንዴት ነው? አብርሽ እኮ ህይወትህን በራስህን መምራት አለብህ፣ በራስ መወሰን አለብህ። ማንም አይደለም ያስበለው፣ ወይ ደግሞ ማንም አይደለም ህይወትም ይመራል። አንተ ነህ ከሩታ ጋር ደስተኛ መሆን። አንዳንዴ ሰዎች ምን ይሉ መሰላችሁ እናንተ የመረጣችሁ ሰው አግብታችሁ ከዛ በኋላ በቃ እናንተ ደስተኛ ሆናችሁ እያለ ሰዎች ለእናንተ አሳቢ ሆነው በቃ በጣም ገመናችሁ ምታውቁ ራሳችሁ ቤታችሁ ምታጭቁ ጓዳችሁ የምታውቁ ራሳችሁ እያለ እነሱ ደርሶ የእናንተ ሀሳብ የሆነው ይገኛሉ። ግን አይደለም እናንተን ሊጎዱ ነው። እናንተ ከነሱ የተሻለ ህይወት ከነሱ የተሻለ ደስተኛ ስለሆናችሁ ነው። የምሬን ነው። በህይወታችሁ በተለይ በትዳር ደረጃ በቃ ማንኛውም ነገር ለማሰብ የራሳችሁ ውሳኔ እንጂ የሰው ውሳኔ አስፈላጊ አይደለም። አቤል እውነቴን ነው አቤል በጣም በጣም እኔ ብዙ ጊዜ ተመልክቼዋለሁ። በቃ አስተያየትን ተመልከቱት፣ አስተያየቱን ሁላ ብትመለከቱ የእውነት በጣም የሚከብድ ነው። እውነት ለመናገር ማለት ነው። እኔ ጀስት ድራማ ራሱ ቢሆን ማለት ነው። እና ይሄን ያክል ለሩታ ለመጉዳት ለምን እንደሚያስብ ባላውቅም እኔ እውነት ሩታ እስከ ማውቃት መልካም ልጅ ነች፣ ትዕግሥተኛ ነች። በጣም ጠንካራ ልጅ ነች። ሁሉ ነገር ማለፍ የምትችል የምር እንዳሁኑ ጊዜ ወጣቶችን በቃ አግብቼ ነበረ ልፍታ ወልጅ ያለው ልጄን እናቴ ጋር አሳድጋለሁ፣ ምናምን ምናምን እኔ ህይወቴን መምራት ትችላለሁ፣ በራሴ መኖር ትችላለሁ ማለት ትችል ነበር። ግን አይደለም ትግስት ማድረግን ታውቃለች እና ጠንካራ ልጅ ነች። ስለዚህ አሁን ምንድን ነው እሷ ማድረግ ያለበት የአቤላም የሁሉምንም አስወጥታ ሁለታቸው ብቻ እንዲያወሩ ሁለታቸው በቃ ከካሜራም በቃ ከፈለጉ እኮ ካሜራ ሁለታቸው መስራት ይችላሉ። እውነቴን ነው፣ ስራቸው ሁለታቸው ሆኖ ከልጃቸው ጋር መስራት ይችላሉ። እና እንዴት ነው ልጅ ወልዶ የልጅ እናቱን ልጁን ሚስቱን ትቶ ሄርሜላን ፍቅር እንዲቀበላት እንዴ? ሄርሜላ ራሱ ጤነኛ ናት እንዴ? የእውነት በጣም እንዴ! ኧረ ነቂ፣ ኧረ ነቂ ወንድ እኮ ሞልቷል። ዋት እና ይሄ ምሬ ነው። ሄርሜላ በዚህ ናክል የባለትዳር ወንድ ምንጠልጠል አንቺም ሴት ነሽ። አብረሽ ደግሞ ያው ነገ አንቺንም ሊጠላሽ ይችላል። አንቺም ሊረቅሽ ይችላል። ከህይወት ያልፈልግሽም ሊልሽ ይችላል። ልክ እንደ እሷ አርግዘሽ ደግሞ አልፈልግሽም ሊል እንደውም፣ እሷን ይወዳታል ይፈልጋታል። አንቺን ግን ጭራሽ ምክንያቱም አንቺ ነሽ በጣም የተላላጥሽ ያለሽ በዚህ ልክ። ደግሞ ሴትነትሽን አስከበሪ፣ ቤተሰቦችን አስከበሪ፣ ቤተሰብሽን አታዋርጂ። የተከበረ ቤተሰብ ነው ያለሽ እና የእውነት እኔ በጣም በጣም ነው ግራ ያጋቡኝ እና ያው አንዳንዴ ይሁን አይታችሁ ይሁን እንትን ምትሉት ነገር አለና የምትታዘቡት ነገር አለና ይላው እኔ ጓደኞች ስታስገቡ በትዳራችሁ በዚህን ልክ መሆን የለበትም። ስለ ባልሽ ወይ ደግሞ ስለ ሚስትህ ማንም ምንም ማወቅ የለበትም ብትጣሉ እንኳን ራሳችሁ ቤታችሁ በቃ ለራሳችሁ። አንዳንዴ ኮ ልጆች እያላችሁ ልጆቻችሁ እንዳያው ትደበቁ የለ? ልክ እንደዛ ተደብቃችሁ እንዴት ነው ልጆቻችሁ ፊት ሳቅ ብላችሁ ተጫውታችሁ ምናምን ሁላ ነው የምታልፉት ማለት ነው። እና እንደዛ ነው ማድረግ ያለባችሁ። ስለዚህ ትዳር ውስጥ የምናስገባቸው ሰዎች ለይተን ማወቅ ሲጀመር፣ ደግሞ በጭራሽ እንዴ አጠገባችሁ ልጆቻችሁ እንዲያያችሁ ካልፈለጋችሁ፣ እንዴት ነው ሌላ ሰው እናንተን ገማና እንዲያውቅ? እንዴ ደስተኛ ሆናችሁ አልሆናችሁ ማንም አይመለከተውም። እናንተ ሆናችሁ መወሰን ያለባችሁ ትዳራችሁን። የምታውቁት የዛን ሰው ማንነት የምታውቁት እናንተ ናችሁ። የምር እስቲ ሩታና አብርሽ ሲገናኙ እዩቸው። የምር ብቅ ተነፋፍቀዋል። አብረው መሆን ይፈልጋሉ። ብቅ እውነት ነው። አይናቸው እኮ አይቶ መገመት ይቻላል እንደሚዋደዱ ማለት ነው። እና ሄርሜላም ከቻልሽ በህይወታቸው ለመውጣት ሞክሪ ጥሩ አይደለም። በዚህ ልክ ባለትዳር የሆነ ወንድ ላይ መንጠልጠል ጥሩ አይደለም። እና የራስሽን ህይወት ምሬ ቤተሰቦችሽን አስከብሪ እንዲሁም ሴትነትሽን አስከብሪ። ሴት እምነቴን ነው ራሷን ስታስከብር ነው ሌላውን ሊያከብራት የምችል ነው። ዛሬ አቤል አንቺ ደግፎ እሷ እንዲናት እሷ እንዲናት ሊል ይችላል፣ ግን ነገ በሌላ አንትን ስትገናኙ የምሬ ነው ንቆች ነው የምትገኙ እና ይንቅሻል። እና አቤል ደግሞ በዚህ ልክ ለጓደኛ መጥፎ መሆን የለብም በዚህን ልክ ጓደኛህን ማስቃየት እንዲ አሁን ደግሞ ታልቅ ሳለህ እንዲህ። ኧረ ተው ተው እንዴ ለምን ፊታችን እያስመሰለ ውስጣችንን፣ እኛ ኮ እንተዋወቃለን፣ ሁላችንም ማለት ነው። እና ይ ሰው ልጅ ከባድ ነው፣ ከባድ ነው። እና በዚህ ልክ መጥፎ መሆን ደግሞ ጥሩ አይደለም። ትንሽ ቢያንስ እስቲ ወንድ ነግ ነጋ፣ አንተ የሚገጥምህን አታውቅም። ስለዚህ ለወንድምክ መልካም ነገርን ተመኝለት። ከሱ ጋር እየሰራችሁ ነው እና የእሱን ህይወት ማበላሸት ሳይሆን መልካም ነገርን አስቡለት። ከልጁ እናት ጋር ልጁን በሰላም እንዲያሳድግ ሰላሙን ስጡት። በቃ ከህይወቱ ውጡት። እንደዚህ አድርግ እንደዛ አድርግ እያላችሁ አታንግላቱ እንዴ! አይምሮውን እኳ አሳብዳችሁት እንዴት! የምር ምስኪን እንዴት እንደሚያሳዝን እንዴ! የምር በቃ ለሰው ለአለማስቀየም ብሎ የሚያደርገው ጥረት እንዴ! በጣም ለእናንተ ስላዘነ ስላሰበላችሁ ነው እንጂ እኮ በህይወቱ ሊያስወጣችሁ ይችላል። ስለዚህ ጥሩ አይደለም። በዚህ ልክ ለጓደኛ መጥፎ መሆን ወይም ደግሞ መጥፎ ማሰብ ማለት ነው። እና ከቻል ካቤላ ከህይወታቸው ለመውጣት ሞክር። ማለት ነው እና ውድ ቤተሰቦች ይበያላችሁ፣ በሰላማችሁ ዝት በዘዘት ይበልልኝ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ስር እፈልጋለሁ ማለት ነው። የዛሬ ወዚ የላችሁ የመጣሁት ይህንን ይመስል ነበረ። ቸር ቆዩ። ባይ ባይ